ሳውዲ አረቢያ ኢትዮጵያን ጨምሮ በአስራ አራት ሀገራት ላይ የቪዛ እገዳ ጣለች። ሳውዲ አረቢያ በድምሩ አስራ አራት ሀገሮች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዷን ገልጻለች። ከእነዚህ ሀገራት መካከል የኢትዮጵያን ጨምሮ ሰባት አፍሪካ ሀገራት ይገኙበታል ተብሏል። ይህ የቪዛ እገዳ አዲስ የጊዜያዊ የስራ ቪዛ ማመልከቻዎችንና በመጠባበቅ ላይ ያሉትንም የሚመለከት ነው ተብሏል። በእገዳው ሰለባ ሆኗል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብፅ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያ እና ሞሮኮ ይገኙበታል። ከነዚህ በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታን እና ባንግላዴሽ ከተለያዩ ዓለም ሀገራት ተካተውበታል። እነዚህ ሀገራት ከሳውዲ አረቢያ ከፍተኛ የሰው ኃይል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ የኢኮኖሚ ጫና ሊያስከትል እንደሚችልም ተዘግቧል። የብሎክ ቪዛ የሳውዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው።